ሩታ ምን አለች መሰላችሁ? ወይ ወይ ወይ ወይ ትደበድባለች ወይ። ሩታዬ፣ አይዞሽ እንግዲህ ፈጣሪ መጽናናቱን ይስጥሽ። እውነቴን እኮ ነው። ፈጣሪ መጽናናቱን ይስጥሽ። እንግዲህ ምንም ማድረግ አይቻልም። አበጋስ ሄደ፣ ተሰናበተ። እኔ እኔ ቤተሰብ እንደዚህ ተጋድሞ ሳይ እኳ በጋዝ ተነስቶ የሚመጣ አይመስልም እኮ ሄደ በቃ ተሰናበተ። ነብሲ ማራ በጋዝዬ ነብሲ ማራ አብሬሽ እዬ ነብሲ ማር አብሬሽ አብሬሽ ከዚህ ዓለም ተለየ። የቡታ ጅራው ዩቱበር አብሬሽ እና ሩታ የሚባሉ ታውቁታላችሁ ታውቋችኋላችሁ አይደለ? አብረሽ ሩታ የሚባሉ ውሸታሞች አልቃሾች ትጣፍጣለች በመባል የሚታወቀው አብሬሽ የቡታ ጅራው ህይወቱ አለፈ። ሆስፒታል ትላንትና ገብቶ ነበረ። እንግዲህ ሁላችንም ሆስፒታል ተቀጠለ ተነስ ተነስ፣ ብዙ ሰዓት ወሰድካለኝ፣ ብሩታዬ እንደዛለች ግን አልተነሳም አልተነሳም። ብሩታዬ ከባድ እኮ ነው። ውሽማ የለመደች የውጭ ወንድ የለመደች ሴት ማግባት ከባድ እኮ ነው። ይቅር ይበለኝ ይቅር ይበለኝ፣ ላፊት ነገር ተናገርኩ። ይህን የያዝኩት አሻንጉሊቱ እንግዲህ አሁን ይሄ አብርሽ ነው ማለት ነው። እኔ ደግሞ ሩታውኜ ተጋርሟል ተጋድሞ ተነሳ። ብዙ ሰዓት እኮ ወሰድ ቆየ ወሰድ ወ ወይ ወሰደ ወሰደ አበጋ ሄደ ተሰራበተ ነብሲ ማር አበጋዝዬ ነብሲ ማር ነብሲ ማር። እና ትላንትና በቃ እያለቀሰች ሩታዬ ተነሳ፣ ብዙ ሰዓት ወሰድ። ግን እንደዚህ እንደሆን አልፈልግም እኮ እን እንደዚህ እንደሆን አልፈልግም እኮ አብርሽዬ፣ ተነሳ፣ የእኔ ፍቅር ተነሳ፣ የኔ ማር። ወይኔ፣ ወይኔ፣ ወይኔ! አስገደልሽው፣ አስገደልሽው የተለያዩ ወንዶቹ ውሽሞች ይዘሽ እየመጣሽ በባልሽ ላይ የቤቱን አስቀምጠሽ ውጭ ውጭን እያማረሽ አሁን በመጨረሻም ተዘረረልሽ። በመጨረሻም ተዘረረልሽ ሩታዬ፣ እንኳን ደስ ያለሽ። አንቺ ሴት አስተዳቢ ባለሽን ጥለሽ ሌላ ውሽማ ፍለጋ ሌላ መቼም ወንጀለኛ አርገሽኛል አንቺ ወንጀለኛ መቼም እ ወንጀለኛ አርጋ ወንጀለኛ ዘንድሮ ማለት ነው። እና ትላንትና እኮ ነው ብዙ ሰዓቱን ሰርክ ተነስተ ተነስተ ሆኑ ሩታ እየተነስተ የስንዴ ቃል የተኛው ግማሽ ሰዓት ነው ያስተኛችሁት። ማለት ቪዲዮ ስንት ሰዓት ነው? ግማሽ አ በሞት ተለየ እንግዲህ ነፍስ ይማር ብለናል። ትላንትና እናንተ አበጋዝ ማለት ነው፣ አበጋዝ የትላንትናው አስተኛኘት አስተኛኝት የሚነሳ እኳ አይመስልም እኮ ተዘርሯል። የዶላር ይዘል በነገራችሁ ላይ የዶላር ዝረራ አያሰማም እኮ የሆነት ነው ማለት በቀለሽ፣ በዛ ነው የምትሄዱት ማለት ህልም ላይ ነው። አሁን አበጋዝ ተኝቶ ማለት ነው፣ ተኝቶ ህልም እያለመ ነው በቃ ስንት ሆነ ስንት ዶላር ማግኘት አለብኝ እንደዚህ ተዘርሬ እንደዚህ ሆስፒታል ገብቼ እናንተ ግን እዛ ጋር ሆስፒታል ከሆነ የገባው ማለት ነው

አበጋዝ እያበጋዝየ አበጋዝ እያበጋዝ እየ በሞተለየ ከዚህ ዓለም በሞተለየ በሚስቱ ምክንያት እሱን ከቤት ጥላ ሂዳው ሽሞች እያመጣች የተለያዩ ሽሞች በማምጣት የምትታወቀው ሩታ ባሏን ገደለችው። ከሞተ በኋላ እኔ እኮ እንደዚህ እንዲሆን አልፈልግም ጥላኝ እንድትሄድ እኮ አልፈልግም ተመለስ አብሬሽ እየ እያለች እያለቀሰች ትገኛለች ሆስፒታል ውስጥ ማለት ነው። ግን ጅብ ሄደ ውሻጭ ሆነ እሩታዬ ማለት ነው። ባለሽን መንከባከም ነበረብሽ። እንደ አብረሽ አይነት ውሸታን ባልተ ውሸታም ባል ተጌንቶ ነው እንደልል ነበር። ይሄ ቅዛና ማለት ነው። እንደዚህ አይነት ባል ውሸታም ነው፣ ያን በውሸት የሚያስተዳድርሽ እየዋሸ እየቀጣጠፈ ማለት ነው። በስርዓት መያዝ ነበረብሽ። የተለያዩ ወንዶች ማምጣት አልነበረብሽም በሱ ላይ። ቆይ ምን ፈልገሽ ነው የተለያዩ ወንዶች የምታመጪው? አንቺ ባል ነው አለሽ። እሺ ባል ከሌለሽ እሺ፣ ባል ነው አለሽ። ባልም ባይኖርሽ አንዱ ፍቅሬ በቃ ቢሆንም ግን ባል ነው አለሽ። የአንቺ የተለያዩ ውሽሞች የምታመጪው እሺ ምን ያንቺ ወንጀል ላጣብኝ ያለሁ እኮ አንቺ ትፈልጊያለሽ። እኔ ያንቺ ወንጀል አጥባለሁ እና ባናለሽ፣ አበጋዛለሽ አይደለም እንዴ? ሌላ ፍለጋ ምን አስክድሽ? ሌላ ወንድ ፍለጋ ለምን? ምን ፈልገሽ ነው? ምን ፈልገሽ ነው? አንቺ የተለያዩ ሽሞች እያመጣሽ አሁን እንደገና ሆስፒታል ኮ ተዘረረ፣ ሰውየው ተዘረረ። ሆስፒታሉ መከሰስ አለበት። በቃ ተሰናበተ። እውነቴን ነው የምላቸው እና ሆስፒታሉ የታመመ የሚታከምበት በሽተኛ የሚታከምበት ነው እንጂ ሆስፒታሉ የእነ አበጋዝ መቀለጃ አይደለም። ለምን እንደዚህ ትቀልዳለህ? እነዚህ እኮ ትክክለኛ ፊልም የሚሰሩ አይደሉም እኮ ማለት አሉ ፊልም የሚሰሩ የኢትዮጵያ ፊልም ሰሮች ምናምን አሉ። እነዚህ ውሸታሞች ናቸው፣ ውሸታሞች የመዳም ቅመም የሚያታሉ ውሸታሞች ናቸው። እና እንግዲህ አሁን ዛሬ የመጨረሻ በነገራችን ላይ ቲክቶክ ላይ ማለት ነው ይህ ሳቅ የመጨረሻ ያድርግለት እንደዚህ ነው ለካ ሰው ያስጠላችሁ ስልችት ያላችሁ ማለት ነው። ጠባ ቪዲዮዋችሁን ማየው እኮ በቲክቶክ ነው እናንተ ቤት ገብቼ ቪዲዮ ላይ ስራው ጠፍቶኝ እና ምን ይላሉ መሰላችሁ በቲክቶክ የመጨረሻ ያርግልህ መሄድ ነው በቃ ሄድልን ሄድልን፣ ሂድልን አንፈልግማ፣ አንተ አልቃሻ ወንድ አሰዳቢ፣ አንቺ ርካሽ ሴት አሰዳቢ እያሉ በቃ ሂድልን የመጨረሻ ያርገው እያሉ ነው። የመጨረሻ ይሆንልህ አበጋዝዬ፣ ምንም ማድረግ አይቻልም። ሩታዬ እንግዲህ ትናንትና አበጋዝዬ ተዘርሯል እንደዚህ ብሎ ዝርር ብሏል። ዝር ነግሪያቸዋል እኮ ግን ትላንትና፣ ማለት ቤተሰብ ሰብስ ያደረጋችሁ እንዝናናባቸው ማለት ነው። ትላንትና ቪዲዮ ስሰራ እንግዲህ፣ ቀጣይ ደግሞ አበጋዝ ሆስፒታል ገብቶ ይመጣል፣ ወረቢ ብያለሁ። ሆስፒታል ገብቶ ይመጣል አልኳቸው። ሆስፒታል ገብቶ መጣ ትላንትና ትላንትና በሰራሁት ቪዲዮ ላይ እኔ ቀድሚያቸው ሆስፒታል እንደሚገባ ነግራቸው ነበረ። ዛሬም ሆስፒታል ገባ። አሁን ደግሞ ደግሞ ተነሳ፣ ነቃ ብሎ ይመጣሉ። አዎ ነቃ ተነሳ። ከዛስ ደግሞ ነቅተናል፣ ነቅተናል ከሁን በለው ውሸታሞች። በጎቹ ራሱ ነቅተዋል። ውሸት እንደምትሰሩ ማለት ነው። እና በጋዜ ይሁን ብለናል። እንደ በዛ እንደ ሂድ፣ በቃ በዛ ሂድ አንተ ውሸታም ቅሌታው ማለት ነው። በዛ እውነት ያርግል፣ በቃ ያርግላችሁ፣ ሂዱ በቃ። እርምታ ደግሞ ዝርክርክ አልሽሳ እውነት ሆዲሽ አንዴ ይኖራል አንዴ አይኖርም። ደግሞ በጣም ስለምትበይ ሆዳም ስለሆንሽ ቤተሰቦችሽን የከዳሽው ሆዳም ስለሆንሽ ነው። ሴትነትሽን የከዳሽው ሆዳም ስለሆንሽ ስለሆነ በጣም ስለምትበይ ወፍ ተዝረጠረትሽ። በቃ ቦካሽ ዝርግፍ ግፋልሽ እውነቴን። አሁን የትናንትን የለበሽ ልብስ ደግሞ አያምርብሽም። ተመሳሳይ ነው። ቢያንስ አንቺ ፈገግ የሚያርግሽ አሁን እኔ ፒንኪ ምናምን ስለብስ ፈገግ ያደርገኛ ማለት እና ይሆናል አደለ የሆነ በቃ አንቺ ነው የመሰለ ልብስ መልበስ የለብሽም ማለት ነው። አሁን እኮ በቃ ተዝረከረክሽ ልብሱም አንቺን ነው የሚመስለው። ምንድን ነው የሚባለው ውሮ ዳልቻ እንደዛ ነው የሆንሽው። ማለት የሆነ በቃ ዝርግፍ ግፋልሽ ልብሱም አንቺው አንቺ አንድ አይነት ናቸው ልብሶች። ቢያንስ ሜካፕ በከለሪሽ ተቀቢ። አንቺ ድመት ማለት እንደ ድመት ነው ደግሞ ሜካፕ ስትቀቢ በከለሪሽ ተቀ ማለት ያን የሚሄድብሽን ልብስም ደግሞ የሚሄድብሽ ልብስ አሁን እኮ እንዳለ ምን አሁን ነው እሺ በቃ ልብሱና አንድ አይነት ፈገግ የሚያረግሽ በጣም ጥቁር ስለዎች ፈገግ የሚያደርግሽ ልበሽ ማለት እና፣ ሩታዬ ደግሞ ዝርክርካልሽ፣ በቃ ዝርክርካልሽ፣ ቦካሽ፣ ሆዳም በጣም ስለምትበይ እኮ ሆዳም ሆዳም እኮ ነሽ። ቢያንስ አንቺ ጥሩ ጥሩ ምግቦች ነው የምትበይው አደለ? ማለት ያው ብር አላቸው አደለ እንዴ? ይሄ ዶላር እያለቀሳችሁ እየዋሻችሁ እየቀጠፋችሁ የመዳም ቀሞች የሚልኩት የሚያስገቡላችሁ ግሩፕ ገፍታችሁ የምትሰበስቡት ብር አለ አደለም እንዴ? ቢያንስ እሱ የተመጣጠነ ምግብ ብይ። ዝም ብለሽ አትክተች ስጋውን ምንን ምንን ዝም ብለሽ አትክተች የተመ ፕሮቲን፣ ቪታሚን እና አቮካዶ ምናምን በቃ አሉ እኮ ሰላጣ የሆነ በቃ ቆንጆ፣ ስጋም ደግሞ አለ ከስጋም ማለት ነው በቃ እንዴት አድርገሽ መስራት እንዳለብሽ ዩቱብ ላይ ቢያንስ ማለት ነው እነሱ የተመጣጠነ ምግብ የሆነ በቃ ቀባ እያረግሽ ምናምን ነትወስት ምናምን ከአቮካዶ ጋር እንቁላል ደግሞ እንደዛ ምናምን የሆነ በቃ ማለት በሥርዓቱ አንቺ ሆዳም ዝም ብለሽ ትከቻለሽ ዝም ብለሽ ታስገቢያለሽ። ቦካሽ ተዝረጠረጥሽ ወ ወንጭ ሆዳም ለሆድ ብለሽ ቤተሰቦችን ሸጥሽ፣ ለሆድ ብለሽ ቤተሰቦችን ጥለሽ ሄድሽ፣ ለሆድ ብለሽ ቤተሰቦችን ከዳሽ፣ ሃገርሽን ከዳሽ፣ በቂ ወንድ ተከትለሽ ሄድሽ፣ ውሽሞቹ ተሰበስቢያለሽ ለሆድ ብለሽ። ጎዴ ሁሉ ሴትነትሽ ሙሉ ርክስክሳ ስተፍሩላ አንቺ ወንጀል አጻቢ፣ አንቺ ወንጀለኛ። እኔ ወንጀለኛ አደረግሽኝ። እና በጋዚ የተዘሩ አልኳቸው ዝርላ ትላንጅላ ዝርር ብሎ የለም እኮ እያሰበ እኮ ነው ሄዶ በቃ፣ እንደዚህ በዚህ ወር ይህን ያህል በቃ ይህን ያህል ሽብር መምጣት አለበት በዚህ ወር እንደዚህ መሆን አለበት እያለ እያሰበ ማለት ነው። ተዘሯል ማለት ነው። ተዘሯል በዛው ሂድ ሄደ በቃ በጋዝ ሄደ በቃ በጋዝ ሄደ። ናሁን እንግዲህ ነፍስ ይማር ብለናል። ለዘመዶችም እንግዲህ መጽናናቱን መጽናናቱን እንመኛለን። አቶ ታደሰ እንደውም ወይዘሮ እናቱ እንዲሁም ግብዳ ግብዳ እህቶቹ እናንተ ማለት ነው ክርታ እና ማለት ነው ግብዳ ግብዳዎቹ በሬበሬ እህቶቹም እንግዲህ መጽናናቱን ያው የያገርገሩ እህቶቹ አይደላችሁም፣ የዩቱብ እህቶቹ ማለት ነው፣ መጽናናቱን እንመኝላችኋለን። አበጋዝ ተሰናብቷን፣ እንግዲህ ብዙ እንዲሰናበት በቃ በጣም የሰልችቶናል ያልቃሻ የማይረባ ማለት ነው ሰርቶ የማይበላ ዋሽቶ እንጂ ሰርቶ የማይበላ ሰው ነው እና፣ ይሄ ለትውልዱ ጥሩ ነገር አያስተምርም። ዝሙት ነው የሚያስተምረው፣ ውሸት ስለሚያስተምር በ መጽናናቱን እንመኛለን። አንተም ነብስ ይማር። ቀጣይ ደግሞ ሀይሚሻዬና ብሩክም እንግዲህ አብረው በሰላም እንደሚመጡ ተስፋ አለን። አንተ ሰውዬ መሀል የገባህ ውጣ ማለት ነው። ፍቅርዬም ደግሞ እንግዲህ በሰላም ይሁን ፈተና ነ ብለዋል። ፈተና ፈተና